ረስተ ዜናው የጭልጋ ወረዳ ሸፍቶ የነበሩ ታጣቂዎችን በሰላም እንዲገባ አድርጌ ያለው እያለ ባለበት በዛሬው ዕለት መከላከያው ግንት ላይ ጥቃት መፈጸሙ ተሰማም። የጭልጋ ወረዳ ባለስልጣናት ቡድን እንጨታን ባይቅማንት ጥንታዊ ቅርስን በጉቦ አሳልፈው እንደሰጠው ተነገረም። የጀርመን ራዲዮ አማርኛው ክፍል ዶቼ ቨሌ በደቡብ ትግራይ ራያ አላማጣ የተደረገን የግድያ ወንጀል በአማራ ክልል እንደተፈጸመ አድርጎ መዘገቡ በትግራይ ክልል በኩል ቁጣን አስነሳም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃቅማንት ሚዲያ ነው። አርእስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። የጭልጋ ወረዳ ሸፍተው የነበሩ ታጣቂዎችን በሰላም እንዲገባ አድርግ ያለው እያለባለበት በዛሬው ዕለት መከላከያው ግንት ላይ ጥቃት መፈጸሙ ተሰማ። ከሳምንት በፊት ከወረዳው ጋር በመነጋገር በሰላም የገቡትን 13 ታጣቂዎች ፎቶ የወረዳው ኮሚኒኬሽን ፌስቡክ ገጽ ላይ ለጥፎ መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ማህበረሰቡ መቀላቀላቸውን ቢገልጽም ዛሬ ከመከላከያው ጋር በማስየር ግንት ላይ በነበሩ ታጣቂዎች ላይ ድንገተኛ ጥቃት አስፈጽሞ ጉዳት ማድረሱ ተሰምቷል። ዛሬ ረፋድ ላይ አገር ሰላም ነው ብለው በነበሩ የተወሰኑ ታጣቂዎች ላይ ድንገት ያልታሰበ ጥቃት የፈጸመው የመከላከያ ሰራዊቱም አንድ ገድሎ ሌላ እንዳፍኖ መውሰዱን የመረጃ ምንጮቻችን ተናግረዋል። መከላከያው እንዲህ አይነት ድንገተኛ ጥቃቶችን በግንት ሲፈጽም የዛሬው ለሶስተኛ ጊዜ መሆኑን የገለጹልን የመረጃ ምንጮች ድርጊቱ ከእንጨት አምባው ቅርስ ዝርፊያና እጅ ከሰጡ 13 አጣቂዎች ጉዳይ ጋር የተያያዘ ሴራ ነው ሲሉ ለጃቅሚ ተናግረዋል። ቅርስ ዘራፊው ቡድን በጓንጋ አካባቢ ሲንቀሳቀሱ የነበሩ 13 አጣቂዎችን አታለው ካስገባ በኋላም ግንት አካባቢ የሚንቀሳቀሱት የእንጨት አምባውን የቅርስ ዝርፊያ ፕሮጀክት ያደናቅፉብናል በሚል ከሙሰኛ የመከላከያ አዛዦች ጋር በመተባበር የዛሬው ጥቃት እንዲካሄድ ማድረጉና የተለያዩ ምንጮች የጠቆሙት። የጭልጋ ወረዳ ባለስልጣናት ቡድን በቅማንት ህዝብ ላይ ከአማራ ጽንፈኛ ባለስልጣናት ጋር በመሸረክ ከ2012 ዓ ም ጀምሮ በተፈጸመው የዘር ማጥፋት ወንጀል በመዘፈቁም የሚችለውንም ሁሉንም አይነት ሴራ እያቀነባበረ ታጋዮችን ከወረዳው ማጥፋት የዕለት ከዕለት ተግባሩ አድርጎ እየሰራ መሆኑን የጭልጋ ወረዳ ነዋሪዎች ሲገልጹ መቆየታቸውም አይዘነጋም። የመከላከያ ሰራዊቱ ከነበረው ልዕልና ወርዶ በሰፈርና በመንደር ካድሬዎች እየተገዛ እንዲህ አይነት ሴራዎችን በቅማንት ህዝብ ላይ መስራት ከጀመረ ስድስት ዓመታትን አስቆጥሯል፣ የሚሉት የቅማንት መብት ተሟጋቾች ታጋዮችን በመገንዘብ ከፍተኛ ጥንቃቄ እንዲያደርጉ ሲሉ አሳስበዋል። ዛሬ ግንት ላይ ለተፈጸመው ጥቃት ተጠያቂዎች የወረዳው ባለሥልጣናትና የነመርጌታ ሰለሞን ስም የነ ቅርስ አውዳሚ ስግብግብ ቡድን ነው የሚሉት የነፃነት ታጋዮች ሴራው ለቅማንት ህዝብ የሚያደርጉትን ትግል የበለጠ እንዲያጠናክሩ እንደሚያደርጋቸው ገልጸዋል። የወረዳው ተላላኪና ሙሰኛ ባለስልጣን ቡድን እየሰራው ያለው ሕገ ወጥነት እንዳይጋለጥበት ለማድረግ ሁሌም በአካባቢው አለመረጋጋትና ብጥብጥ እንዲፈጠር ያደርጋል ሲሉ በርካቶች ተናግረዋል። ህብረተሰቡና የነጻነት ታጋዮች በተቻለ መጠን ተገቢ የጥንቃቄ እርምጃዎችን በመውሰድ ራሳቸውን ከእንዲህ አይነት አደጋ እንዲጠብቁ ምክር ሀሳቦችም ቀርበዋል። የጭልጋ ወረዳ ባለስልጣን ቡድን እንጨት አምባይ ቅማንት ጥንታዊ ቅርስን በጉቦ አሳልፎ እንደሰጠው ተነገረም። ቅርስ እያወደመ ቅርስ ማዕከል ልገነባ ነኝ የሚለው የጭልጋ ወረዳ ባለስልጣን ቡድን ከኢትዮጵያ ኦርቶዶክስ ተዋሕዶ ፖለቲከኛ ደብተራዎች ከፍተኛ ጉቦ ተቀብሎ የቅማንት ገልቦና ጥንታዊ ይዞታ የሆነውን የእንጨት አምባ ታሪካዊ ቅርስ አሳልፎ መስጠቱ ታውቋል። በሙስና የሰከረው የጭልጋ ወረዳ ባለስልጣን ቡድን በይዞታ ደብተር ላይ ሌላ ይዞታ ደብተር ገዳም ልንሰራ ነው በሚል የገልቦናውን ቅርስ ለማውደም ለተቋቋመው የእነ መርጌታ ሰለሞን ስሜነህ ቡድን መስጠቱን በተለያዩ መንገዶች እየተገለጸ መሆኑ ተሰምቷል። የወረዳው ባህልና ቱሪዝም እንጨታን በቀደምት የገልቦና ወንበሮች ይዞታና የመቃብር ድግና መሆኑን በሚገባ እያወቀም በቀረበው ዳጎስ ያለ ሙስና ገንዘብ ኅሊናውን ሽጦ ቅርሱ እንዲወድ መፈረሙ ታውቋል። በቅርብ ቀን የቦታ ርክክብ ለማድረግ አቅዶ የነበረው የወረዳው ቅርስ ሻጭ ባለስልጣን ቡድን መረጃው ለሕዝብና ሚዲያ ይፋ መደረጉን ተከትሎ ጉዳዩ የታቀደው የዛሬ አራት ዓመት ስለሆነም ይገባኛል የሚል ጥያቄ ከተነሳ ወደ ፍርድ ቤት መውሰድ እንጂ በኃይል ለማስቆም መሞከር አይቻልም ሲል እየቀለደ መሆኑ ተሰምቷል። የዛሬ አራት ዓመት ማለት መላይ ቅማንት ህዝብ በተለይ ደግሞ የጭልጋ ህዝብ ጁንታ ነው በሚል በመከላከያ ሰራዊቱና በአማራ ክልል ታጣቂዎች ህብረተሰቡ ክፉኛ ሲጨፈጨፍ የነበረበት ዘመን ነበር ያሉን አንድ የተንበራ ቀበሌ ኗሪም ድርጊቱ አሳዛኝ የማፊያ ስራ ስለሆነ ህብረተሰቡ ቦታውን አሳልፎ መስጠት የለበትም ብለዋል። የእንጨታን ባይዞታነት እንደ መሬት የሚመለከታቸው አሊ ደባና ተንበራ ቀበሌዎች ሆነው እያለም ገዳም ለመስራት እንፈልጋለን በሚል የተሰበሰበው የህዝብ ፊርማ ከነዚህ ቀበሌዎች ውጪ ከሆነ አካል ነው ተብሏል። ከደቡብ ጎንደሩ ቅማንት ጠል ደብተራዎች ቡድን የተሰጠውን የቅማንት ገልቦና ቅርስን የማውደም ተልእኮ ለማስፈጸም የሚኳትነው የነመርጌታ ሰለሞን ስሜነ ቡድን በጉዳዩ ላይ ለመምከር በሚል ለነገ ዋሊ ደባ ላይ ስብሰባ መጥራቱ ተሰምቷል። ቅማንትን ለማጥፋት ጥንታዊ የቅማንት መገለጫ ቅርሶችን ማውደም በሚል ሰይጣናዊ መርህ የሚመራው የአማራ ጽንፈኛ ኃይል በገንዘብ የገዛው የጭልጋ ወረዳ ካድሬና የነመርጌታ ሰለሞን አሳፋሪ ቡድን ከዚህ ተግባሩ በፍጥነት እንዲታቀፍ ጥሪ ያቀረቡ የአካባቢው ተወላጆች በዚህ ሰበብ ለሚፈጠር ማንኛውም ችግር ተጠያቂ የሙሰኞች ቡድን ነው ሲሉ አስጠንቅቀዋል። ሕብረተሰቡ ቦታውን አሳልፎ ከሰጠ በኋላ በክስ ታስመልሱታላችሁ በሚል የሚነዛውን የሙሰኞች ማደንዘጃ እና ፕሮፓጋንዳ ባለመስማት ይዞታውን ለማንም ደብተር አሳልፎ ላለመስጠት መወሰን አለበት ተብሏል። ቅማንቲ አማራን ደብተራ በፍርድ ቤት ከሶ እንደማይረታ ከጥንት ጀምሮ የታወቀ እውነት ነው፣ የሚሉት የወረዳው ነዋሪዎች ጉዳዩን የቅማንትን ስልሳ ዘጠኝ ቀበሌ መስረተን ስናበቃ በቀጣዩ ትግል ታስመልሶታላችሁ ከሚለው ስላቅ ጋር ተመሳሳይ ስለሆነም መጀመሪያ አሳልፎ ላለመስጠት የሚከፈለውን መስዋዕትነት ከፍሎ ማስቀረት እንጂ ፍርድ ቤቱ ሁሉ በሙስና እንደሚሰራ እናውቃለን ሲሉ አሳስበዋል። ይህን ቅርስ ማጥፋት ስውርና ግልጽ ደባ በተመለከተ የህገ ልቦና የበላይ ጠባቂ ክቡር ወንበር አማራ ሙሉ ነህ እንዲህ ሲሉ ለጃኖቅማንት ሚዲያ መግለጻቸው አይዘነጋም።

ምን ነው እየተከታተሉ ነው የሚለው ነገር። ያው የምታውቀው ነገር አለ እንጂ ያ በእርግጥ የቅማት የኖቨምበር ዲግሪ የኖቨምበር አለሚ የኖቨምበር ባላፉ ይዞታ እንደነበረ ግን ህዝቡ ማንም ሰው ያውቀዋል። የጀርመን ራዲዮ አማርኛው ክፍል ዶቼቨሌ በደቡብ ትግራይ ራያ ዓላማጣ የተደረገን የግድያ ወንጀል በአማራ ክልል እንደተፈጸመ አድርጎ መዘገቡ በትግራይ በኩል ቁጣን አስነሳም። የዶቼ ቨሌን የተሳሳተ ዘገባ ተከትሎም የትግራይ ኮሚኒኬሽን ጽህፈት ቤት ኃላፊነት የጎደለው ሲል ዛሬ ባወጣው መግለጫ ኮንኖታል። ትላንት የካቲት 28 ቀን 2017 ዓ ም በደቡብ ትግራይ ጥሙጋ ኪዳነ ምሕረት በተባለች ቤተ ክርስቲያን ያገለግሉ የነበረው አንድ አይነ ስውር መምህር በታጣቂዎች በተፈጸመባቸው ጥቃት ከአራት ተማሪዎቻቸው ጋር መገደላቸው ይታወሳል። ይህን አሰቃቂ ግድያ ተከትሎ የጀርመን ራዲዮ አማርኛው ክፍል ጉዳዩ የተፈጸመው በአማራ ክልል እንደሆነ አድርጎ ዘገባ ያሰራጨ ሲሆን የትግራይ ክልል ጣቢያዊን ኃላፊነት የጎደለው ዘገባ እንዲያስተካክል ጠይቋል። የትግራይ ክልል ኃላፊነት የጎደለው ያለውን የዶቼ ቨሌ ዘገባም ይህ ተራ ዘገባ ሳይሆን በሕገ መንግሥቱ የትግራይ ክልል የሆነውን መሬት ሆን ተብሎ ለሌላ አካል አሳልፎ የመስጠት ወንጀል ነው ሲል ከሷል። ክልሉ በመግለጫው አክሎም ይህን ኃላፊነት የጎደለውና ግጭት ቀስቃሽ የሆነ ዘገባ በሰሩ ሙያተኞች ላይ የእርምት እርምጃ እንዲወስድ ጠይቋል። መምህሩን ጨምሮ አምስት ንጹሃን ላይ የተፈጸመው ጥቃት በአካባቢው ነዋሪዎች ላይ ከፍተኛ ቁጣና ውዝግብ መፍጠሩን የሚናገሩት የአካባቢው ምንጮቻችን ወንጀል ፈጻሚዎች ያልታወቁ ኃይሎች በሚል የሚሰራው ዘገባ ትክክል እንዳልሆነና ማንነታቸው እንደሚታወቅ ጠቁመዋል። ማንነታቸው ያልታወቁ በሚል የሚሰራጨው ዘገባ ቁጣውን ለማብረድ ካልሆነ በስተቀር ራሳቸውን የአማራ ፋኖ ነው በሚል አደራጅተው በአካባቢው የሚንቀሳቀሱ ታጣቂዎች ናቸው ሲሉ በግልጽ ተናግረዋል። ዶቸበል የተባለው የጀርመኑ ራዲዮ አማርኛው ክፍል ከዚህ በፊት በርካታ ግጭት ቀስቃሽ የሆኑ ተጎጂዎችን ፍትህ የሚያሳጡና አንድን ማህበረሰብ እንደ ህዝብ የሚወነጅሉ ዘገባዎችን ሲሰራ ይህ የመጀመሪያው አይደለም የሚሉት አንዳንድ ወገኖች እንዲህ አይነት ኃላፊነት የጎደለው ዘገባ ከዚህ በፊት በመተማ ቅማንቶች ላይ በተደጋጋሚ አሰራጭቶ ያውቃል ሲሉ ተናግረዋል። ሚዲያው በአማርኛ ዝግጅት ክፍል ውስጥ በርካታ በአማራ ጽንፈኝነት የናወዙ ጋዜጠኞችን የያዘ ነው የሚሉት ታሳይ ሰጪዎች፣ በተለይም የአማራ ልሂቃን በኢትዮጵያ ውስጥ ርስታችን በሚል በሚያነሷቸው አካባቢዎች የሚፈጠሩ ችግሮችን ከሀገሪቱ ህግ ባፈነገጠ መልኩ መሬቱም የአማራ ተጎጂው ማህበረሰብም አማራ ብቻ እንደሆነ አድርገው ዘገባዎችን በመስራትና ሌላውን ማህበረሰብ በመወንጀል ግልጽ የዘር ማጥፋት ወንጀል ላይ በቀጥታም ሆነ በተዘዋዋሪ ተሳትፏል ብለዋል። የጀርመኑ ራዲዮ አማርኛው ክፍል በቅማንት ህዝብ ላይ ባሰራጨው ተደጋጋሚ የጥላቻ ዘገባዎች ዙሪያ ጃኖ ቅማንት ሚዲያ ምላሽ ሲሰጥ መቆየቱም አይዘነጋም። ውዳድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።